በከፍተኛ ካፒታል በወር 592ሺ ብር እና ከዛ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጭ ቢዝነስ ማይካ ሳህን የማምረት ቢዝነስ። ማይካ ወይም ሜላሚን ፕሌት ምርት አዋጭነቱ በገበያ ጥናት ፍላጎት የተረጋገጠ በከፍተኛ ካፒታል መጀመር የሚችሉት ቢዝነስ ነው። ከማይካ ሳህን በተጨማሪ ጎድጓዳ ሳህን፣ ትሪ፣ ጭልፋ እና ሌሎች ምርቶችን በልዩ ዲዛይን፣ ቀለምና መጠን ማምረት ይቻላል። ለቤት ውስጥ ምግብ ማቅረቢያነት፣ ለሆቴሎች፣ ለካፌዎች፣ ለምግብ ቤቶችና ለመሳሰሉት እጅግ ተፈላጊ የሆነ ምርት ነው። በቀን 2080 ጥራት ያላቸው ማይካ ሳህኖች ማምረት ይቻላል። መነሻ ካፒታሉ 8.5 ሚሊዮን ብር ሲሆን የዚህን 20% ማለትም 1.7 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የተግባርና የቴዎሪ ስልጠናዎችን ወስዶ ቢዝነሱን ዛሬውን መጀመር ይችላል። በተጨማሪም ማንኛውም አይነት ማሽን በአዲስ እይታ በኩል ሲያስመጡ 40% ከደንበኛ ቀሪው 60% ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክቧቸዋል። አድራሻችን ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 227፣ እንዲሁም በተለያዩ የሶሻል ሚዲያ አማራጮች እንገኛለን። አዲስ እይታ